በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚ አብሔር በሰማያት ለዝ አብጽሐነ እስከዛቲ ዕለት እስከዚች ዕለትና እስከዚች ሰዓት ላደረሰን ለልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚች ሰዓት ቆያችሁ? አሜን። ሳይገባ እንዲገባን አድርጎ በቸርነቱ እና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርኃዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰሉሱ ለመጋቢት በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቁ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሡ የኢዮአቄም ልጅ ነው። ኢሳይያስ ለስቀያስ ንጉሥ ትንቢት እንደተናገረ የቤተ መንግስቱንና የቤተ እግዚ አብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ገና ታናሽ ብላቴና ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚ አብሔር መንፈስም በላዩ ላይ አድሮበት በባቢሎን ሀገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ህልም ረሳድ በባቢሎን የሚኖሩትን ሁሉን ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለ ምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስላያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞቹን አለቃ እኔ ለንጉሥ ህልሙን እንደምነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ ሊህንም ተዋቸው አለው። ከዚህም በኋላም ዳንኤል ወደ እግዚ አብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅም ከእርሱ ጋር የንጉሱን ህልም ፍችዋንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ህልሙንና ፍችዋን ነገረው። ከእርሱ በኋላም ስለሚነሱ ነገስታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልን ቃል ናቡከደነጾርን ደስ አሰኘው። በፊቱም ሰገደ፣ ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነጾር ሌላ ህልም አየ። ያንንም ተረጎመለት እንዲህም ብሎ አስረዳው። ስለ ታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር ሰባት ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከሰባት ዓመትም በኋላ ወደ መንግሥትህ ይመልሰሃል በማለት ይህም ተፈጸመበት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፉ የጻፋትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ፣ የተመጠነ፣ የተመዘነ እንደሆነ ትርጓሚውም ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው ቢመዝንህ ወደሎ ሁነህ አገኘህ። መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲሕንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገርዱታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ፣ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን ሀገርን ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ አስራ ሁለት ጫን በሚፈጅ ቻል አስራ ሁለት መስፈሪያ ስንዴ፣ አርባ በግ፣ ሰባት ፍቄን የወይን ጠጅ እያወጣጡ ይሰጡት ነበር። ንጉሱም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሱ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሱን ዳንኤልን ለቤል የማትሰግድ ለምንድነው አለው። የእግዚአብሔር ነቢይ ዳንኤልን ንጉሱን እንዲህ አለው፣ እኔስ ሰማይንና ምድርን ለፈጠረ የፍጥረታቱ ሁሉ ባለቤት ለሆነ ሁሉ በሕያውነት ለሚያኖር ለሚኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉሱም ቤል ሕያው ነው ቤል ሕያው ያልሆነ ይመስላሃልን? በበነገታው እንዲበላ በየበነገታው እንዲበላ እንዲጠጣ አታይምን? አለው በየዕለቱ እንዲበላ እንዲጠጣ አታይምን? አለው። ዳንኤልን በንጉሱ ሳቀበት። ንጉሶ ይ ይበላል ይጠጣል እያሉ አያታሉህ። ይህ ውስጡ ጭቃ ላዩ ደግሞ ናስ ነው፣ ምን ምን አይበላም አይጠጣም አለው። ንጉሱን ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን ቤል አምላክ አይበላም አይጠጣምን? አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉሱ እየተመለከተ ካህናቱ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 የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸውና ከሚስቶቻቸውና ከልጆቻቸው ጋራ በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም አድርገው ተመለሱ። በማግስቱም ንጉሱ መጥቶ የጣዖቱን ቤት ከፈተ፣ ራሱ ካኖረው መብሎች ምንም አላገኘም። ንጉሱም ቤል ሆይ፣ በጣሪ ዳንኤልን አያሳፈርከው አንተ ነህ። የናናነህ ብሎ ጮኸ። ዳንኤልም ሳቀበት። ለንጉሱ የወንዶችና፣ የሴቶችን፣ የልጆችን የምፍለጋቸውን በአመድ ላይ አሳየው። ንጉሱም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትንና የሚወጡበትን ሁሉ ለንጉስ አሳዩት። ያን ጊዜ ንጉሱ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው፣ ሁሉንም ፈጃቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ተቀብሎ ጣዖቱን ሰበረው ሰባበረው፣ ምኩራቡንም አፈረሰ። ከዚህም በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሱም ዳንኤልን ይህንንስ ይህንንስ አምላክ አይደለም ትለዋለህን? አለው ዳንኤል እነሆ ሕያው ነው ይበላል፣ ይጠጣል፣ ናስ ነው ትለው ዘንድ አትችልምን ስገድለት እንጂ አለው። የእግዚአብሔር ነቢይ ዳንኤልን ለንጉሱ እንዲህ ብሎ መለሰለት እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ሌላ ለሌላ አልሰግድም፣ ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ ፍቀድልኝ አለው። ንጉሱም አሰናበትኩ፣ እንደፈለግክ አድርገው ግደለው አለው። ዳንኤልም ጠጉሩና አደሮ ማር ወስዶ እንደ ቁልቋልም አድበል ብሎ በእሳት አጋለው፣ በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሱም ተሰብስበው አይሁዳዊው ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገድለው ካልሰጠኸን አንተን ቤተሰብህንም እንገድላለን፣ አሉት። ንጉሱንም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው፤ እነርሱም በአንበሶች ጉድጓድ ውስጥ ጣሉ። እዚያም ሰባት ቀን ኖረ። ከረሀብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም ምን አልሰጧቸው ነበር። እግዚአብሔርን መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸክመው ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በእንባ ቆመን ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓዱ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበር እና ወደ ጉድጓዱ ሲመለከት ነቢይ እግዚአብሔር ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች ጥፍጥፍ ብለው ተኝተው አገኛቸው። ንጉሱም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ በእውነት ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያው እነዚያ አንበሶች በንጉሱ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም ሰባ ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለዳንኤል እንተ ፈከረ በቃሉ ህልመ ህልመ ንጉሱ ስውረ እንዘ እንዘ ትርጓሜው ያተሉ ተዘኪሮም ረድኤተ ዘታወ አበዛተው ህበቶ ምላይሉ ሶበ በጸሎት አምላከ ዳንኤል ይብሉ ይብሉ ማፋና ብስት ድህኑ ሰማይታት ሁሉ በዚችም ቀን ለጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረብ ለመጋቢት በዛች ዕለት አእረፈ አብ ቅዱስ መቃርስ ሊቀ ጳጳሳት ዘሀገረ እስክንድርያ ሞልቆሙ ለአቡ ሊቃነ ጳጳሳት ሀምሳ ወተሳቱ

ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራት የተኩሉ እንባይ ጽውሬ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን አምላካችን የአባቶቻችንን ረድኤት በረከታቸውን በሁላችን ላይ ያሳድርብን። ቃል ኪዳናቸው ይጠብቀን። አይለን ሕግህን የጠበቁትን የጻድቃንን መከራቸውን ተመልከት እንጂ የሀጣንን ክፉ ስራቸውን አትመልከት። በፍጹም እምነታቸው በፍጹም ልቡናቸው አምነው በሕግ የጸኑትን አስብ እንጂ በፊት ክፉ ስራ ስለሰሩ አትቆጣ። መጽሐፈ እዝራ ምዕራፍ ሰባት ከቁጥር ሀያ ሰባት እስከ ሀያ ስምንት ያለ ኃይለ ቃል ነው። ህግህን የጠበቁትን ህግህን የጠበቁትን የጻድቃንን መከራቸውን ተመልከት እንጂ የአጣንን ክፉ ስራቸውን አትመልከት ብሎ እዝራ እዝራ ይህን ተናገረ እዝራ ሱቱኤል ተናገረ። ሕዝበ እስራኤልን ሲመራ ሲያስተምር ሲመክር የነበረ የእግዚአብሔር ሰው ነው። እዝራ እዝራ ሱቱኤል በሕግህ ሕግህን የጠበቁትን የጻድቃንን መከራቸውን ተመልከት አለ። የእግዚአብሔርን ሕግ የጠበቁትን ማን ናቸው? እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ሄኖክ፣ እዛም ደግሞ ወረድ ብለው ደግሞ ነገሥታቱ እነ ዳዊት እነ ሕዝቅያስ፣ ሌሎቹ ሌሎቹ ነገሥታት ነቢያት የእግዚአብሔርን ሕግ የጠበቁ ናቸው። በሕገ እግዚአብሔር ጸንቶ የኖሩ ናቸው። ስለ እግዚአብሔር ብለው ስለ መንግሥተ ሰማያት ብለው ስለ ሕግ እግዚአብሔር ብለው ብዙ መከራ የተቀበሉ ናቸው። መከራቸው ደግሞ መከራ ላልተቀበሉት በእግዚአብሔር ሕግ ላልጸኑት የእግዚአብሔር መንገድ ላልሄዱት በትእዛዝ እግዚአብሔር ላልተመላለሱት ለአጣን ነው የእነሱ መከራ መቀበል በእምነት መጽናት ዋጋ መክፈል ስለ ወዳጆቹ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለወዳጁ ስለ ባሪያው፣ ስለ አገልጋዩ ስለ ዳዊት ብሎ ነው የወደቁትን በኃጢአት የወደቁትን ስራቸው የከፋውን ከፊቱ የራቁትን ይቅር የሚላቸው። ታዲያ እዝራ ምን አለ? ሕግህን የጠበቁትን የጻድቃንን መከራ ተመልከት እንጂ የአጣንን ክፉ ስራቸውን አትመልከት። መመልከት ያለብህ የጻድቃንን መከራ ነው። አያጣንን ሀጣንን ግን በቸርነትህ በምሕረትህ እያቸው ተመልከታቸው። ስለወዳጆች ብለህ ይቅር በላቸው ስለመረጥካቸው ስለመረጥካቸው ስለምትወዳቸው ስለሚወዱህ በህግ በስርዓት ጸንተው መከራ ስለተቀበሉት ሁሉ ብለ ይቅርበላቸው ክፉ ስራቸውን አትመልከት። የጻድቃንን መመልከት ያለብህ የጻድቃንን መከራቸውን ተጋድሏቸውን ጾማቸውን ጸሎታቸው ውጣውረዳቸውን ሁሉ ድካማቸውን እሱን ተመልከት። እግዚአብሔር የጻድቃንን መከራቸውን ተጋድሏቸውን አባቶቻችን ብዙ መከራ ደርሶባቸዋል። ስለዚች ስለ ቀናች ሃይማኖት ብለው ስለ መንግሥተ ሰማያት ብለው አባቶቻችን ከነ አብርሃም ከነ ይስሐቅ ከዛም በፊት ከነበሩት አባቶች አባቶቻችን ጀምረው እግዚአብሔርን በመከራ በስቃይ ያስደሰቱት ተርበው እግዚአብሔርን የሚያመሰግኑ ተሰደው እግዚአብሔርን የሚያመሰግኑ ደክመው እግዚአብሔርን የሚያመሰግኑ ተራቁተው እግዚአብሔርን የሚያመሰግኑ ታስረው እግዚአብሔርን የሚያመሰግኑ ብዙዎች ናቸውና የነሱን መከራ ተመልከት፣ እነሱን አስባቸው። የኛን ጥፋት፣ ስህተት ወይም ደግሞ የሀጣንን ክፋታቸውን፣ ስህተታቸውን አትመልከት አቲ የእነሱን ስህተት ሳይሆን የወዳጆችህን መከራ ተመልከት ብሎ ቀጥሎ በፍጹም ልቡናቸው አምነው በህግህ የጸኑትን አስብ እንጂ በፍጹም ልቡናቸው አምነው በህግህ የጸኑትን አስብ እንጂ በፊትህ ክፉ ስራ ስለሰሩ አትቆጣ ይላል። በህግህ የጸኑትን በልቡናቸው በፍጹም ልቡናቸው አምነው በህግህ የጸኑትን ከህግህ ከስርዓትህ ያልወጡትን ምግባቸው ጸሎት፣ ስራቸው መንፈሳዊ የሆኑትን ሁልጊዜማ ወደ አንተ የሚጮሁትን አንተን የሚለምኑትን አንተ በሰጣቸው ህግ የሚመሩትን እነሱም መከራውን ሁለት መከራውን ሁሉ ታግዘው ጸንተው በቤት ያሉትን እነሱን እነሱን አስብ፣ የነሱን ጽናት አስብ እንጂ የሰነፉትን፣ የወደቁትን የነሱን ክፉ ስራ አይተህ አትቆጣ አትቆጣ አላቸው ማለት ነው ነብዩ። ይህን ተናገረ። ስለዚህ በዚህ በስንክሳር መጽሐፍ ሁልጊዜ በየዕለቱ የምንሰማው የአባቶቻችን ታሪክ ነው። የአባቶቻችንን ታሪክ ስንመለከት ደግሞ ወይም ስናደምጥ ሕይወታቸው በመከራ ላይ የጸና ነው። በጾም የጸና ነው። በጸሎት የጸና ነው በመንፈሳዊ አገልግሎት የጸና ነው። የአባቶቻችን ስራ እናንተና እኔ ዛሬ ጸልየን ነገ የምናቋርጥ፣ ዛሬ መንፈሳዊ ሁነን ነገ ስጋዊ የምንሆን፣ ዛሬ ሰጥተን ነገ የምንነሳ፣ እግዚአብሔር ባስቀመጠን ቦታ የማንገኝ፣ ዛሬ ከቤተ ክርስቲያን ነገ ከሌላ ቦታ ዛሬ መንፈሳዊ መንፈሳዊ የሚያስመስል ልብስ ለብሰን ነገ ሌላ ደግሞ ስጋዊ ስጋዊ የሚያስመስል እንለብሳለን። ግን እግዚአብሔር ቸር ነውና ስለ ወዳጆቹ ብሎ ስለነ ዳዊት፣ ስለነ ሰሎሞን፣ ስለነ ዳንኤል፣ ስለነ ባርቅ፣ ስለነ ዮፍታዬ፣ ስለነ ሶምሶን ብሎ እግዚአብሔር አምላክ ይቅር ይለናል። እሱ የይቅርታ ምንጭ ነው። እነርሱን በተጋድሎ እንዲጸኑ አድርጎ ቃል ኪዳን የገባላቸው እርሱ ነውና በቅዱሳን ቃል ኪዳን ሁላችንን ይማረን። ወገኖቼ ምንጊዜም ቢሆን የቅዱሳንን ተጋድሎ ስንሰማ ህይወታቸውን ስንረዳ ስጋዊ አስተሳሰብ ከኛ ይጠፋል፣ ከኛ ይርቃል። እዝራ ያን ጊዜ እንደዛ ብሎ የተናገረበት ምክንያት የእግዚአብሔር ህዝቦች ህዝበ እስራኤል እግዚአብሔርን አሳዝነው እግዚአብሔርን በድለው ህገ እግዚአብሔርን ጥሰው ስለነበረ፣ እግዚአብሔር ሆይ፣ የጻድቃንን በህግህ ህግህን የጠበቁትን የጻድቃንን መከራ ተመልከት እንጂ የአጣንን ክፉ ሥራቸውን አትመልከት፣ ግድ የለህም አትመልከት። የወዳጆችን ጾም፣ ጸሎት መከራ ተመልከት እንጂ ብሎ ወደ እግዚአብሔር አመለከተ፣ እግዚአብሔርን ለመን ዛሬም ምናልባት ከደከሙት የበረታን ካለ፣ ከወደቁት የተነሳን ካለ፣ ከእግዚአብሔር ቤት ከራቁት የቀረብን ካለን ለወንድሞቻችን ለራቁት፣ ለጠፉት፣ ለወደቁት እግዚአብሔር ሆይ፣ አንተ የወዳጆችህን ጸሎት ተመልከት፣ የወዳጆችህን ተጋድሎ ተመልከት የወዳጆችህን ተጋድሎ ተመልከት እንጂ የደከሙትን፣ የወደቁትን፣ የሰነፉትን ስራ አትመልከት፣ ተመልክተህ አትቆጣ እያልን መጸለይ ያለብን ወገኖቻችን። ስለዚህ አምላካችን እግዚአብሔር የወዳጆቹን የነ አብርሃምን የነ ይስሐቅን የነ ያዕቆብን የሌሎችንም የነቢያትን የሐዋርያትን የሰማዕታት የጻድቃንን ተጋድሎ መከራ ሁሉ አይቶ ተመልክቶ እኛን ይማረን ይቅር ይበለን። ከአባቶቻችን ከነቢያት ከሐዋርያት ከጻድቃን በረከት ያሳትፈን። የሰማነውን በእዝነ ልቡናችን ያሳድርብን። ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰልን። ለቤተ ክርስቲያናችን አስራት በኩራት የሚያወጡትን የቤተ ክርስቲያን ልጆች ከነቤተሰቦቻቸው ይጠብቅልን። በጉልበታቸው በሐሳባቸው፣ በምክራቸው የሚያገለግሉትን ምንጊዜም ቢሆን ለቤተ ክርስቲያን የሚያሰቡ የሚያስቡትን ሁሉ እግዚአብሔር አምላክ ፍጻሜያቸውን ያሳምርልን። የነቢያትን የሐዋርያትን፣ የጻድቃን፣ የሰማዕታትን ተጋድሏቸውን፣ ጸሎታቸውን፣ ጾማቸውን፣ ሥራቸውን ተቀብሎ ፍጻሜያቸውን እንዳሳመረላቸው የእኛንም የነግ የሰርክ ጸሎታችንን ሰምቶ ለሀገራችን ሰላም ለሕዝባችን ፍቅር፣ አንድነት፣ መረጋጋትን ያድለን። በሰላም አሳድሮ በሰላም ያስረፈደን አምላክ በሰላም እንዲያውለን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻእ መንግሥትከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይ